ጠንክሮ መስራት ምንድን ነው ጥቅሙ ጠንካራ ግብር ከፋይ እንድትሆኑ ብቻ ነው የሚያደርጋችሁ ሁለተኛው አሁን ያለንበት ነው አሁን ያለንበት እንግዲህ እስቲ ስራ ክራይሲሱ በደንብ በአራት ነው እንግዲህ ከፍሎ የሚያሳየን ኤምፕሎይ ሰልፍ ኤምፕሎይ ኢንቨስት እና ቢዝነስ ማን ብሎ በአራት ከፍሏቸዋል እስኪ ምንድን ናቸው ከእነዚህ ከአራቱ ኤምፕሎይ ሰልፍ ኤምፕሎይ ሰልፍ ኤምፕሎይ ስንል ሰራተኞች አሉ እንደገና ሰልፍ ኤምፕሎይ የምናላቸው ደግሞ ጀስት ዶክተር ሎየሮች እነዚህ የደሃ ምርጫዎች ናቸው ነው የሚለው። ይሄ የኔ ሀሳብ ሳይሆን የሮበርት ኬሶኪ ሀሳብ ነው። እንደገና ደግሞ ቢዝነስማን እና ደግሞ ኢንቨስተር ደግሞ የሀብታም ምርጫ ናቸው ነው የሚለው። ሮበርት እንደሚለው ፔፐርመኒ ወይም የወረቀት ገንዘብ መንግስት የሚሰራው ገንዘብ ላይ እስካለ ወይንም ኪሳራ አለ ነው የሚለው። እናም በአንድ ወቅት ሮበርት ኬሶኪ ኢንተርቪው ላይ ሲጠይቀው የተናገረው ነገር ቢኖር የወረቀት ገንዘብ ላይ ምንም አይነት ኢንቨስት የለም ነው ያለው።